ተመልሰናል ተመልካቾች፣ በዚሁ የምናልፈው ለዜና መጽሄታችን ወደ ተዘጋጁ የስፖርት መረጃዎች ይሆናል። መረጃዎቹ ሊያደርሰን መለሰ ግዛቸው እዚህ ስቱዲዮ እየጠበቀን ይገኛል። መለሰ፣ ወደ መረጃዎች ማለፍ ትችላለ። አመሰግናለሁ ትሾም። በዘጠነኛው የመላ አማራ ጨዋታዎች ጥሩ አቅም ያላቸው ስፖርተኞችን መመልከታቸውን የክለብ አሰልጣኞች ተናገሩ። በአሰልጣኞቹ እይታ በየስፖርት አይነቱ የተሳታፊ ዞኖች ቁጥር ማነስ የክልሉ ሙሉ አቅም ለመገምገም እንዳላስቻላቸውም ጠቁመዋል። ሀይሏዳን ውድድሩ በጣም ቆንጆ ደስ የሚል ነው። በተለይ አትሌቲክሳችን ካለው ከክልሉ አንጻር ምንም አይነት ውድድር በክለቦችም በዞኖችም ተካሂዶ አያቅም። ግን እንደ መጀመሪያ ይህንን እድል በማግኘታችን በአስቸጋሪ ሁኔታ ሆነን ውድድሮች በመካሄዳቸው በጣም ደስ የሚል ነገር ነው። ይህ የጸጥታ ችግር የአማራ ክልልን ስፖርት ስለመፈተኑ ማሳያ የሆነ አስተያየት ነው። በሁሉም የስፖርት አይነቶች በክልሉ የሚደረጉ ስፖርታዊ ውድድሮች በጸጥታና በበጀት እጥረት ምክንያት ተቋርጠዋል። አሁን ግን በደሴ ከተማ አዘጋጅነት የመላ አማራ ስፖርታዊ ጨዋታዎች እየተካሄደ ይገኛል። በየሁለት ዓመት አንድ ጊዜ የሚደረገው ይህ ውድድር በክልሉ የሚገኙ ዞኖችን፣ ከተማና ብሔረሰብ አስተዳደሮችን ያሳትፋል። ለዘጠነኛ ጊዜ በደሴ ከተማ አዘጋጅነት እየተካሄደ የሚገኘው ውድድር ላይም ከ18 ዞኖች የተወጣጡ ስፖርተኞች ለአሸናፊነት እየተፋለሙ ይገኛሉ። ከውድድሩ ዓላማዎች መካከል አንዱ በአማራ ክልል የሚገኙና ስልጠና እየተከታተሉ የሚገኙ ስፖርተኞች በክለብ የሚታቀፉበትን እድል መፍጠር የሚል ይገኝበታል። በደሴ ከተማ እየተካሄደ በሚገኘው የመላ አማራ ስፖርታዊ ጨዋታዎች ላይም የክለብና የማዕከላት አሰልጣኞች ስፖርተኞችን ሲመለምሉ ተመልክተናል። የባህር ዳር ከነማ የቮሊቦል ክለብ አሰልጣኝ ምን ይችልን ያለን በቮሊቦል ውድድር ያልተመጣጠኑ አቅሞችን እየተመለከትን ነው ሲል ሀሳቡን አጋርቶናል። አማራ ክልል 18 ዞኖች ነው ያሉት። እነዚህ አስራ ስምንት ዞን ስምንት ዞን መምጣት ማለት አስር ዞን እንግዲህ ቮሊቦል ወጧን ማለት ነው። ያ ደግሞ በጣም ትልቅ ይሰራ ነው። ለክልሉም ለኢትዮጵያ ቮሊቦል ይህ ለወደፊቱ ቢስተካከል የሚመለከተው አካል ትኩረት ሰጥቶ ቢሰራበት ጥሩ ይመስለኛል። አሁን ያየሁት ነገር እነዚህ የመጡትን ስምንት ዞኖች በጣም ነው ማመሰግናቸው። ባላቸው አቅም ጥሩ ውድድር እያረጉ ነው። አንዳንድ ክለቦች ሻል ያሉ ናቸው፣ ዞኖቹ አንዳንዶች ደግሞ በጣም ወረድ ያሉ አይቻለሁ። እንግዲህ ለወደፊቱ ግን ያው ክልላችን ላይ ባለው ችግር ይመስለኛል። ብዙ የተሰራ ነገር ይታያል። ነባሮች ናቸው በብዛት የሚጫወቱት፣ አዳዲስ ወጣት እንጂ አላየሁም እና ይሄን ታዝቤያለሁ። በአትሌቲክስ ስፖርት በውጤታማነታቸው የሚታወቁ ዞኖች በዘጠነኛው የመላማራ ስፖርታዊ ጨዋታዎች ላይ ያላቸው ተሳትፎ ተቀዛቅዞ ተመልክተናል። ይህም የውድድሩን ድምቀት አደብዝዞታል። ይህ ቢሆንም ግን ውድድሩ በመደረጉ ተስፋ ያላቸው ጥቂት አትሌቶችን ስለመመልከቱ በወሎ ዩኒቨርሲቲ የተንታ አትሌቲክስ ማሰልጠኛ ማዕከል አሰልጣኝ ታምራት ታደሰ ነግሮናል። ተወዳዳሪዎቹ ዞን እንደመሆናቸው መጠን በጣም ደስ የሚል ነው። ማለት እኛ አሁን ተተኪዎችን ከመፈለግ አንጻር እንዲህ አይነት ውድድሮች በጣም አስፈላጊ ናቸው። ክልሉም ይህንን ውድድር በማዘጋጀት ተተኪ ስፖርተኞች ከተለያዩ ዞኖች ነው የሚመጡት። እነዛ ዞኖች አጣርተው ከትምህርት ቤት ከተለያዩ ቦታ አጣርተው ሲመጡ ክልሉ ተተኪ ያገኛል ማለት ነው። ወደ ማሰልጠኛ ማዕከል ወደ ክለብ ገብተው የማደግ እድላቸው ሰፊ ነው። በውድድሩ ስፖርተኞችን ለመመልመል ደስ የተገኙት ሁለቱንም አሰልጣኞች የሚያስማማው ሀሳብ ለክለብ ግብአት የሚሆኑ ስፖርተኞችን አግኝተናል የሚል ሆኗል። ይህ ደግሞ አጋጣሚን መጠቀምንና በክለብ መታቀፍን አልመው ለመወዳደር ደስ የለከተሙ ስፖርተኞች መልካም አጋጣሚ ፈጥሯል። የክለባችን ትልቁ ዓላማም ወጣቶችን፣ የክልሉን ወጣቶች በክለቡ አሳትፎ የስራ እድልን መክፈት፣ ልጆችን ወደ ትልቅ ደረጃ ማብቃት ነው እና ያንን ለማድረግ ነው የመጣ ነውም። ተጫዋቾችን ለመመልመል እንደ ድሮ ከሆነ ያልተሳተፉ ዞኖች ነበሩ እንደ አዊ ምዕራብ ጎጃም ብዙ አይደለም፣ ትንሽ ነው ይዞ የመጣው። ሌሎቹም በተመሳሳይ ሙሉ አቅማቸውን ተጠቅመው አይደለም የመጡት። ሲመጡም አስቸጋሪ ነበረ፣ መንገድ ላይ እያደሩም አሉ። ባህር ዳር አሁን መንገድ ላይ አድሮ ነው የገባው። ሙሉ ተሳታፊ አይደለም። ግን ያም ሆኖ አትሌቶቹ ጥሩ በቃ ተተኪ የሚገኝበት ውድድር ነው ልክ ሁሉም ዞኖች ሙሉ ሆነው ቢመጡ ኖሮ የክልሉን ያለውን ገጽታ ተተኪውንም ያለውንም የስፖርት አይነት ሁኔታ ተቆሞ የነበረውንም ያነሳሳል እና ጥሩ አትሌቶች ይገኛሉ ብዬ አስባለሁ። እየመለመልንም ነው አግኝቻለሁ። ውድድር ማዘጋጀት ስፖርተኛ በክለብ የሚታቀፍበትን መንገድ የሚያመቻች ዋና መንገድ ቢሆንም የክለብ አሰልጣኞችን መጋበዝና ተጫዋቾችን እንዲመለምሉ እድል መፍጠር ግን ከክልሉ ወጣቶችና ስፖርት ቢሮ ይጠበቃል። የኢትዮጵያ ፕሪምየር ሊግ 29ኛ ሳምንት የመጨረሻ ሁለት ጨዋታዎች ባቸው ውጤት ተጠናቀዋል። ባሕርዳር ከተማ ከንግድ ባንክ ያደረጉት ጨዋታ የተሻለ ግምት የተሰጠው ጨዋታ ነበር። ጨዋታው የተገመተውን ያህል ሳይሆን ጠንካራ ሙከራም ሳይደረበግበት ቀርቷል። ያለጎል ጨዋታው ሲጠናቀቅ ከመሪው መድን ያለውን ልዩነት ባሕርዳር ከተማ ወደ ስምንት የማጥበብ ድልን ሳይጠቀምበት ቀርቷል። ቡድኑ ከሶስት ተከታታይ ድል መልስ ነጥብ ጥሏል። ሁለተኛ ደረጃነቱንም ለኢትዮጵያ ቡና አሳልፈው ሰጥቷል። የአምናው ሻምፒዮን ኢትዮጵያ ንግድ ባንክ በወራጅ ስጋት ውስጥ የከረመ ሲሆን የትናንቱን ጨምሮ ያገኛቸው ነጥቦች ደረጃውን አሻሽለውለታል ቡድኑ ዘጠነኛ ደረጃ ላይ ተቀምጧል በትናንት ሌላ ጨዋታ መቻል ከስሁል ሽሬ ጋር ነጥብ ተጋርቷል ጨዋታው አንድ ለአንድ የተጠናቀቀ ሲሆን ግቦቹ በሁለተኛው አጋማሽ ተቆጥረዋል። ቀዳሚዋን ግብ የመቻሉ ሽመልስ በቀለ ሲያስቆጥር ኤልያስ አህመድ ሽሬናች አድርጓል ሽሬ ከወልዋሎ ቀጥሎ ወራጅ ቀጠና የተቀመጠ ሲሆን በቅርቡ ያደረጋቸውን አምስት ጨዋታዎች በሙሉ ባቸው ውጤት አጠናቋል። መቻለም ትናት ነጥብ ቢጥልም በጥሩ ወቅታዊ ብቃት ከሚገኙ ቡድኖች መካከል አንዱ ነው። ደረጃውንም ወደ አራተኛ ከፍ አድርጓል። ከ20 ዓመት በታች የኢትዮጵያ ፕሪሚየር ሊግ ላይ ባህር ዳር ከተማን የወከለው ዳዊት ገብሬ የክለቡ ከፍተኛ ግብ አስቆጣሪ ሆኖ ጨርሷል። የጌታነህ ከበደና የክርስቲያኖ ሮናልዶ አድናቂ ነው። ወጣቱ አጥቂ ዳዊት ወደፊት የጣና ሞገዶችን መቀላቀል፣ ከፍ ሲል ደግሞ በብሔራዊ ቡድን ደረጃ መጫወት ህልሙ ነው። ሀናማርያም መስፍን አነጋግረዋለች። ዘንድሮ በኢትዮጵያ ከሀያ አመት በታች ፕሪሚየር ሊግ ተሳትፎ ባደረገው የባህር ዳር ከተማ ወጣት ቡድን ውስጥ ከፍተኛ ገባ አስቆጣሪ ከሆኑ ሁለት ተጫዋቾች መካከል አንዱ ነው። ዳዊት ገብሬ የእግር ኳስ አጀማመሩን፣ በወጣቶች ሊግ ተሳትፎ ያገኘውን ልምድ እንዲሁም ወደፊት የት መድረስ እንደሚፈልግ በቆይታው ሀሳቡን አጋርቶናል። እሺ ስሜ ዳዊት ገብሪ ይባላል። የባህር ዳር ከተማ ቤቡድን ተጫዋች። የጀመርኩት ከሰፈር ነው። ሰፈር ሸ አንድ ሁለት ታያለሽ። ከዛ በኋላ አለፍ ብለሽ አሉ በየሰፈሩ ፕሮጀክት የሚያሰብ ማለት ነው። ከነሱ አንድ ዓመት ሁለት ዓመት እያልን ጥሩ ዓመት አሳልፈን ሰቨንቲን በባህርዳር ከተማ አማካኝነት ሲጀመር ወደ ሰቨንቲን ተቀላቀየ። ከሰቨንቲን አንድ ዓመት፣ ከሰቨንቲን አንድ ዓመት ወደ ቲዮኒ አንድ ዓመት መጥቻለሁ ማለት ነው። ከቤተሰብ ያለው አሪፍ ነው አሁን ላይ፣ ድሮ ላይ ነበር እንጂ አሁን ላይ ለስፖርቱ ቤተሰቦች ትልቅ ፍላጎት አላቸው። ማለትም እኛ በዚህ ጠንክረን እንድንሰራ እና የተሻለ ነገር ላይ እንድንደርስ እንደገና በጣም ትልቁን አስተዋጽኦ የሚወጡት እነሱ ናቸው። ብዙ ጊዜ ትኩረታቸው ትምህርት ላይ ነበር። አሁን ጎን ለጎን ማስኬድ እንደሚቻልም ሲረዱ የተለያየ ለኳሱ ፍላጎት ሲኖራቸው እኛንም ትርኢት የሚያደርጉን አንደኛ እነሱ ናቸው። ለውጦቹ አሉ። በየዓመቱ እኛ ብቻ ሳንሆን ከሌላ ቲሞችም የተለያዩ በእኔ ቦታ የተለያዩ ልጆች እናያቸዋለሁ። ማለትም እነሱን ማየት ብቻ ሳይሆን ከእነሱ ጋርም ስትጫወች እነሱን ባየሽበት ኤክስፒሪንስ ታገኛለች፣ የተለያዩ ነገሮችን ታገኛለች እና በአራት ዓመት ውስጥ ያገኘሁት በቃ ከአመት አመት እኔ ራሴ የተሻለ ደረጃ እንደማደርሰው በቃ እነሱን እያየው የተሻለ ነገር አድርጌ ያለው እያስባለሁ። ከሀገር ውስጥ ጌታነው ከበደ። ከሀገር ውጭ ደግሞ ክርስቲያኑ ሮናልዶ። እኔ የሀሳቦቼ እዚህ ወደዋናው ቡድን አድጌ ነገ ከነገ ወዲያ ደግሞ ናሽናል ቲም ከናሽናል ቲም በላይ ደግሞ ሀገሬ እንትን ብዬ ከዛ ውጭ ደግሞ ወደ ውጭ የምጮትበትን ነገር እድል ለማግኘት ነው የምንጫወተው።